የጥበብ መንፈስ የኃይል መንፈስ፣ አቅም የሚሰጥሽ ጉልበት የሚሰጥሽ ምን አይነት መንፈስ? ጠቢብ የሚያደርግ መንፈስ። ምን አይነት መንፈስ? በኃይል የሚሞላ መንፈስ። ምን አይነት መንፈስ? ቤትሽን እንድትሰሪ የሚያደርግ የእግዚአብሔር መንፈስ በአንቺ ላይ ይመጣል። ብልሃተኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በእጇ ታፈርሰዋለች። በአዲሱ መደበኛ ትርጉም እንደዚህ ይነበባል፤ ጠቢብ ሴት ቤቷን ትሰራለች ተላላ ሴት ግን በገዛ እጇ ታፈርሰዋለች። ጌታ ኢየሱስ ክርስቶስ ስሙ ይባረክ። ቤቷን የምትሰራዋ ሴት፣ የዚህ ፕሮግራም እግዚአብሔር ዓላማ አድርጎ የሰጠን ሁለት ሀሳብ ላይ ፎከስ ያደረገ ነው። በጣም ጆሮችሁን ከፍታችሁ ስሙኝ። ሁለቱ ዓላማ ምንድን ነው? ቤቷን የምትሰራዋ ሴት፣ የመጀመሪያ በህይወትሽ፣ በአገልግሎትሽ፣ በቤተሰብሽ በማንኛውም የህይወት አቅጣጫ ተሰርቶ ያለቀ ነገር ወደ አንቺ ስለማይመጣ አንቺ መስሪያውን እግዚአብሔር ባንቺ ውስጥ ስላስቀመጠ ተነስተሽ ቤትሽን ስሪ። የሚሰራልሽ የለም። ምናልባት ደግሞ ሌሎች ሰዎችን የምትጠብቂ ካለ ስለ ቤት ስንነጋገር ኖጦሊ ስለ ትዳር ብቻ አይደለም፣ አጠቃላይ የህይወታችን አቅጣጫ ነው። አጠቃላይ የህይወታችን ደግሞ እያንዳንዱ አራቱም ማዕዘን ያለ የሚገጥመን ነው። በትዳር በስራ በህይወት በአገልግሎት ህይወት ብለን የምንጠቀልለው ያለው ነገር ሁሉ ቤት በሚል ምሳሌ ይመሰላል። ስለዚህ ሰዎች መጥተው አይደለም ያንችን ቤት የሚሰሩት። ቤተሰቦች አይደለም ያንችን ህይወት የሚሰሩት። ጓደኞች አይደለም መጥተው የሚሰሩልሽ። እግዚአብሔር ከዚህ ፕሮግራም ስትወጪ አንድ የሚያደርገው ነገር የሚኖር ምንድ ነው? ቤትሽን የምሰሪበትን አቅም ውስጥሽ ስላስቀመጠ ተነስተሽ ትሰሪዋለሽ። ለምንድን ነው ሴቶችን መጥራት ያስፈለገው? ለምንድን ነው ይህ ፕሮግራም የተዘጋጀው? ቤትሽን ራስሽ እንድትሰሪው ተሰርቶ ያለቀ ነገር በርሽን አንኳኩቶ አይመጣም። ቢመጣ ደስ ይለናል። እልቅ ያለ ነገር፣ ሀስል የሌለው ወይም ልፋት የሌለው ነገር ድንገት በቤታችሁ በር ሲከፈት ቤታችሁ ቢገባ ደስ ይላል። ግን እሱ ሁልጊዜ አይሆንም። ታምራት ሁልጊዜ ከሆነ ታምራት አይደለም። ታምራትን ታምራት ያሰኘው አልፎ አልፎ መሆኑ ነው። አልፎ አልፎ እግዚአብሔር የሆነ ነገር የተሰራ ይልክልሻል። ሁሌ ግን አይደለም። የምትሰሪው አንቺ ነሽ። ሁለተኛው የዚህ ፕሮግራም ሀሳብ ምንድን ነው? ከዚህ ስንወጣ ምን ይዘን እንውጣ ካላችሁኝ በእግዚአብሔር መንግሥት ውስጥ ሴቶች ያላቸውን ጉልህ ድርሻ በማመላከት አንቺም በእግዚአብሔር መንግሥት ውስጥ ዛሬ ከዚህ ስትወጪ ድርሻ አለኝ። ቤቷን ምትሰራዋ ሴት ሰበበኛ አደለችም። እንዲህ ላደርግ ብዬ እንዲያደረጉኝ አትልም። ሰብራት ይሄዳለች። ይሄን ልሰራ ነበር አቅም የለኝም ደሞዝ የለኝም ሰው የለኝም፣ ንግድ ልጀምር ነበር ግን አቅሙ የለኝም አትልም። እግዚአብሔር ውስጥሽ ያስቀመጠው አቅም የመስራት አቅም ማድረግ ብትቺ ብትነሺ፣ መቶ ፐርሰንት ውጤታማ ትሆኛለሽ። መጽሐፍ ቅዱሳቸውን ስታጠኑ ቤታቸውን የሰሩ ብዙ አላፍ ሴቶ። በጣም ብዙዎቻችን ግን ቶሎ ትዝ የሚለን የወንዶች ባይብልም ሲጻፍ ወንድሞች ሆይ ስለተባለ እህቶች ሆይ የሚለው የጠፋ ይመስለናል። ባይብል የተጻፈው እንደምታውቁት ስነ መለኮት የሚማሩ ሰዎች የሚያስተምሩ ሰዎች ሲነግሩን በአይሁድ ባህል ውስጥ ነው የተጻፈው። ቁጥር እንኳን ሲቆጥሩ እንደሚታወቀው ህፃንና ሴት ሳይቆጠር አምስት ሺህ ወንድ በላ ይባላል። ወንድሞች በብረት ቢቀመጡ እነሆ መልካም ነው። ይህንን ስትሰማ ያደገች ሴት ምንድን ነው ባይብል ለእኔ ቦታ የለውም፣ ቸርች ለእኔ ቦታ የለውም። ድሮ ድሮ ደግሞ አሁን እንኳን ተሽሏል። የሴት አገልጋይ የለም እኛ። የሴት ፓስተር አለን። እግዚአብሔር ይባረክ። የሴት ነቢያት እንቀበላለን። አሜን አትሎም። እህቶች ምን ነው ዝም አላችሁ? እንቀበላለን ምክንያቱም ጸጋ ስጦታ ወንድ የለም ሴት የለም አዲሱ ሰው ወንድም ሴትም አይደለም አዲስ ፍጥረት ነው ለእምነት ወንድም ሴትም የለውም ስለዚህ ዛሬ ከዚህ ስትወጡ ሁለት ነገር ይዛችሁ ትወጣላችሁ የመጀመሪያው ቤቴ እንሰራለሁ ሁለተኛው ደግሞ በእግዚአብሔር መንግስት ውስጥ ድርሻልኝ ተመልካች አይደለሁም ኦኬ ይሄንን የሚደግፈኝ የእግዚአብሔር ቃል ብልሃተኛ ሴትና ሰነፍ ሴት ብሎ በሁለት ንጽጽር የሚጽፈው የሰለሞን ቃል ነው። ሰለሞን እንደምታውቁት ወጣት ሆኖ መሀልየን ጻፈ ይባላል እና መሀልየን ሲጽፍ ታውቃላችሁ፣ በወጣትነቱ ነው የተባለው። ሰለሞን አብዛኛው የሚጽፈው የሚናገረው ሁሉ የሚያማልል ቃል ነው ታውቃላችሁ። ስለ ሴቷ ጸጉር ይናገራል፣ ስለ ጥርሷ ይናገራል። ልዩ ነሽ ይላታል፣ ድንቅ ነሽ ይላታል። በቃ በወጣትነት ስሜት ውስጥ ሆኖ የተጻፈ ነው። ከበዚህ ፕሪንስፕ ሰባት መቶ ሲደመር ሶስት መቶ አንድ ሺህ የደረሰው በመሀልየ ኮድ ነው። የመሀልየ ኮድ እንድታቆም ያደረገ ኦኬ፣ ልመለስ። ጎልማሳ ሲሆን ደግሞ ምሳሌን ጻፈ። አሁን አይኖቿ ጥርሶቿ አይደለም፣ ልጄ ሆይ ማለት ጀመረ። ፍሬን ያዘ። አስተውል፣ ወደ አመንዝሮ አትመልከት፣ ወደ ምናምን አትይ። ቢጫ ላይት ማብራት ጀመረ። ጥሩ ነው። ከዛ ክፍል ነው ዛሬ የምንነሳው። ልክ በዕድሜ መጨረሻው ደግሞ መክብብን ጻፍ ይሉልናል መጽሐፍ ቅዱስ አዋቂዎች። መክብብ የሚናገረው ሁሉ ከንቱ የከንቱ ከንቱ ነው። አየው ጠይም፣ አየው ቀይ፣ አየው ውበት፣ አየው ቀጥ ያለ አፍንጫ፣ አየው ትንሽ ሸብረክ ያለ፣ አየው ሁሉ ከንቱ የከንቱ ከንቱ ነው። ነፋስን እንደመከተል ነው። የሚገርም ነው። ትልቅ ትምህርት ይሆንላቸዋል። ግን በጎልማሳነቱ ከጻፈው ስለ ሁለት ሴቶች በንጽጽር ይጽፋል፣ ጠቢብ ሴትና ሞኝ ሴት ብሎ። ዓለም በሁለት ነገሮች በንጽጽር የምትጓዝ ናት። ብርሃን ካለ ጨለማ አለ፣ መልካም ካለ ክፉ አለ፣ እግዚአብሔር አለ ሰይጣን አለ። ሁለቱ ነገሮች ሁሌም እኩል ይሄዳሉ። እዚህ ክፍል ላይ መሃል ቤት መሆን አትችይም። ወይ ሰነፏን ነው የምትሆኘው፣ ወይ ደግሞ ጠቢቧንና አስተዋይዋን ነው የምትሆኘው። ስለ አስተዋይዋ ሴት ሲናገር ብልሃተኛ ሴት ወይም ጠቢብ ሴት የሆነች ቤቷን ትሰራዋለች። ህይወቷን ትሰራዋለች። ነገዋን ትሰራዋለች። ራዕይዋን ትሰራዋለች። ሰበብ የለባትም። ቤተሰቧ ላይ አታመካኝም። ተነስታ ትሰራለች። አቅም የለኝም አትልም። ተነስታ ትሰራለች። ሰነፍ ግን አለች፣ ተላላ ግን አለች። በገዛ እጇ ጂኒ አይደለም ራሷ ታፈርሰዋለች። ባይዘዌ ትልቁ ጠላታችን ሰይጣን አይደለም። በመስቀል ላይ ኢየሱስ አሸንፏል። ከጠላት በላይ ስንፍና ከባድ ነው። ለዚህ ነው ከዚህ የተነሳ ብዙ ሰዎች ልብ ማይሉት ብዙ እቶች ልብ ማይሉት በገዛ እጃቸው ቤታቸውን እንደሚያፈርሱ ነው። ሴት ጋር ያለው አቅም ለመስራትም ለማፍረስም በጣም ከባድ ነው። ከወንዶች በላይ ይብል ይቻ አለም የወንዶች ትመስለናለች እንጂ እምትዘውሩት ከጀርባ እናንተ ናችሁን ይደርሽበታል። ግን ስታስመስሉ ምንድን ነው? የወንድ አለም ነው የወንድ ብቻ ነው በፍጹም ጀርባችን ያላችሁትን ሪሞቱ እናንተ ጋር ነው። በእውነት ያየሁት ሪሞቱ ሴት ጋር እንደሆነ ነው። ህይወትሽን፣ ፊውቸርሽን፣ ስራሽን፣ አገልግሎትሽን የምትሰሪ እንጂ የምታፈርሻ አትሆኝ። በገዛ እጇ ታፈርሰዋለች። ኢቭን ሰይጣን አደለም የዘንዶ መንፈስ አደለም የሚያፈርስባት በገዛ እጇ ቤቷን ታፈርሰዋለች ሰነፍ ሴት። በመጽሐፍ ቅዱስ ብዙ ቤታቸውን የሰሩ ሴቶች ምሳሌ አሉልን። ከእነዚህ አንድ ሶስቱን በጣም በሚገርም ሁኔታ ቤታቸውን የሰሩ በጣም እግዚአብሔር የተጠቀመባቸው ሴቶች አሉ። የመጀመሪያዋ በጣም ልቤን ከነካችኝ ቤቷን ከሰራችው የእግዚአብሔር አጀንዳ ካለባት ሴት መካከል ሳራ የምትባለው ናት። ሳራ በሚገርም ሁኔታ ቤቷን የሰራች በእግዚአብሔር መንግስት ውስጥ በእስራኤል ታሪክ ውስጥ ደማቅ ታሪክ የጻፈች ሴት ናት። እናንተ አንብቡት ዘፍጥረት 12 ላይ ሶራ ማለት ልዕልት ማለት ነው። እግዚአብሔር ከልዕልትነት ነው ወደ ሳራ የቀየራት። ሶራ ትባል ነበር መጀመሪያ። ልዕልት እያሉ ነበር የሚጠሯት። ከዛ በኋላ እግዚአብሔር የአብርሃምንም የሶራንም ስም ሲቀይር አንቺ የአህዛብ እናት ነሽ፣ ቤት ምሰሪ ነሽ ብሎ ስሟን ሳራ ብሎ ተናገረ። እንደሚታወቀው ሳራ የአብርሃም ሚስት ናት። አብርሃም በሰባ አምስት ዓመቱ አካባቢ እግዚአብሔር መጣና ወደ ምትወደው ሳይሆን እኔ ወደ ማሳይ ምድር ከአባት ቤት ከዘመዶች ከሰፈር ተለይተ እኔ ወደማሳይ ምድር ውጣል። ልብ ብላችሁ ስሙኝ። አብርሃም ብቻ አልወጣም። አብራ ሳራ እምናት ይወጣችሁ። ሳራ የተከተለችው ብዙ ጊዜ ስለ አብርሃም እምነት ነው። ምንሰብከው እኛ ሰባኪዎቹም ወንድሞቹም ሁሌ አብርሃምን ነው መልአክ ምናደርገው። በሚገርም ሁኔታ ግን ከአብርሃም ባልተናነሰ የሳራ ህይወት የሚገርም ህይወት ነው። የእስራኤልን ቤት ከሰሩ መካከል አንዷ ሳራ ናት። ድንኳን እየነቀለ መሄድ ሰውዬ መከተል በራሱ እኮ በጣም ትልቅ ትግስት ይጠይቃል። ሳራ አቤት፣ እስቲ ሂድ ብሎኛል። ደግሞ ወዴት አለ አላውቅም። ምንም በጣም ከባድ ነው። ያገባችው ሰዎች ባላችሁ ዛሬ እንውጣ ብሏቸው የት ነው ምንወጣ? እኔ አላቅም። መንፈስ ቅዱስ ነው የሚመረኝ ቢልሽ በጌታ በኢየሱስ ስም የምታዟዙር መንፈስ የአዙሪት መንፈስ ባለቢ አድል ምትው እርግጠኛ ነኝ። አሁንም የሆነ ቦታ ደርሰች ደግሞ ረ ድንኳን ንቀል ብሎኛል። ወደ የት አለ እዛ አካባቢ ሂድ ብሎኛል። አንዴ ምድጃዋን ልሰራ ስትል በማለዳ ይመጣና ሂዱ ብሎናል ይላል። ምድጃ ስትነቀል፣ ምድጃ ስታክል፣ ድንኳን ስትነቀል፣ አንተ በጣም አሜዚንግ ሴት ናት። መጽሐፍ ቅዱስ ስለዚህ ነው ዕብራውያን 11 ላይ የእምነት አባቶች ከተባሉት ጋር አንዷ የተጠቀሰችው ሳራ ናት። ሳራ በእምነት ለመፀነስ ከእግዚአብሔር ዘንድ ኃይልን አገኘች። ይችላል። አሜን አሜን። ለካ አማኝ አብርሃም ብቻ አልነበረም፣ ሳራም አማኝ ነበረች። ቤትሽ የሚሰራው እግዚአብሔር ላይ ባለሽ መሰረታዊና ጽኑ እምነት ነው። ሳራ አማኝ ነበረች። የእግዚአብሔርም ቤት የእስራኤልን ቤት ከሰሩ ሴቶች መካከል ከአብርሃም ባልተናነሰ ሳራ አንዷ ናት። በጣም ትልቅ ታጋሽ ሴት ናት። የተንከራተተች ሀያ አምስት ዓመት ሙሉ የጠበቀች ያ ቤት ቤት ሆኖ እንዲቆም ታውቃላችሁ። እግዚአብሔር ለምንድን ነው አብርሃምን የፈለገው? መጽሐፍ ቅዱስን ስናጠና ለንስታቸው የማይገባ መሰረታዊ ቁልፍ ሀሳቦች አሉ። ከዛ መካከል ዘፍጥረት 3 16 ነው ዘፍጥረት ሶስት 16 መቼም መረሳት የለበትም። ምን የሚል ቃል ነው ትዝ ይላችኋል? ከሴቲቱ የሚወለድ እርሱ የባቡን ራስ ምን ይላል ይቀጠቅጣል። ታድሶን እያስተማርኩ ነው፣ እና ቸርች ላይ ባለፈው ሐሙስ አስተምር። መጽሐፍ ቅዱሳችሁን ስታጠኑ አራት ክፍሎች እንዳታነቡ ከተደረጋችሁ ባይብል አይገባችሁ። ከአራቱ ክፍሎች መካከል ከዘፍጥረት ምዕራፍ አንድና ምዕራፍ ሁለት ከራዕይ ምዕራፍ 21ና ምዕራፍ ሃያ ሁለትን ካላነበባችሁ ይሄ መጽሐፍ ቅዱስ ሙሉ ትርጉም ሙሉ ታደርጋላችሁ። ዘፍጥረት አንድና ሁለት እግዚአብሔር ሰማይና ምድርን ፈጠረ፣ ሁሉ ቆንጆ ሆነ። ሰው ተፈጠረ። ፐርፌክት የሆነ ደስ የሚል ጽዱ የሆነ ከኃጢአት ነፃ ከክፋት ነፃ የሆነ ዓለም ነው። ምዕራፍ ሶስት ላይ ኃጢአት ገባ። ኃጢአት ከገባበት ቀን ጀምሮ ትርምስ መጣ፣ ቁጣ መጣ፣ ኃጢአት መጣ፣ ሕዝብ በሕዝብ ላይ ተነሳ። ለዚህ እግዚአብሔር ምን አለ? ሶስት አስራ ስድስት ላይ ከሴት የሚወለድ አለ። የመጀመሪያ ፕሮፌቲክ ወርድ እግዚአብሔር ያወጣው ምን ብሎ? ከሴት የሚመጣ አለ። እግዚአብሔር በዘላለም የማዳን እቅድ ውስጥ የመጀመሪያ ያየው ወንድን አይደለም፣ ከሴት የሚወለድ አለ። እሱ የባቡን ራስ ምን ይለዋል ይቀጠቅጠዋል። ስለዚህ እግዚአብሔር በማዳን ስራ ውስጥ ሴቶችን በጣም በጉልህ በጉልህ ሚና ፊት አሰልፏቸዋል ተራ ዓለም የዳነው ከሴት በተወለደው በናዝሬቱ በኢየሱስ ክርስቶስ። ስለዚህ ባይብልን ስናነብ ዘፍጥረት 3 16 መሰረት ነው አብርሃም የተጠራው ይሄ ቃል ሊፈጸም ነው። እግዚአብሔር ሌላ አይደለም ጉዳዩ፣ ከሴት የሚወለደውን ዘር ለማምጣት ገና በጠዋቱ አብርሃም ጋ ገባ። አብርሃም ጋ ገባ ማለት ሳራም ጋ ገባ። ስለዚህ ቤት የመስራት አጀንዳ ነበረው። አንድ የራሱ ኔሽን የመስራት አጀንዳ ነበረው። ያ አጀንዳ የተሳካለት አብርሃም ጋር ብቻ አይደለም ሳራም ተባብራ ነው። ስለዚህ ድል ያለው ሴቶች ጋርም ነው። በጣም የምታስገርመኝ ሁለተኛዋ እናት የሙሴ እናት እምትገርም ሴት ናት። ይህንን ቃል የምትፈልጉ ካላችሁ ዘፀአት ምዕራፍ ሁለት ላይ አጥኑት። አንድ ከሌዊ የወገን የሆነ ሰው ይላል ቁጥር አንድ ላይ ሄደና አንዲት ሴትን አገባ ከእሷ ወንድ ልጅ ወለደ ስሙን ሙሴ ብለው ጠሩት። መጀመሪያ አንድ ወንድ አለ ይላል ሰውየው። እስከ ቁጥር አስር ሌላ ወንድ የለም የተወለደው ህፃኑ፣ ወንድ እና ሙሴ አባት ብቻ ከዛ በኋላ የሴቶች ታሪክ ነው፣ እዛ ውስጥ ያለው ሴቲቱ ይላል መጽሐፍ ቅዱስ፣ ህፃኑ ያማረ እንደሆነ አይታ በእምነት ሶስት ወር ሸሸገችው። የሙሴ እናት የታያት የተወለደው ህፃን የሚሞት ህፃን ሆኖ አይደለም። ምትገርመኝ ሴት ናት። በሙሴ ውስጥ ያየችው የአራት መቶ ሰላሳ ዓመት የባርነት ፍጻሜ ውስጥ እንዳላየች ቤቷን የምትሰራዋ ሴት በእግዚአብሔር መንግስት ውስጥ ቦታ ያላት ሴት አይኗ የተከፈተ ሴት ናት። አየች፣ ያማረ ነው፣ ፍጻሜው ያማረ ነው። የሚሞት አይደለም፣ እንደ ጎረቤት ልጆች ጭቃ ውስጥ ተረግጦ እድሜው የሚቀጭ አይደለም። ያድጋል፣ ነፃ ያወጣል፣ የእስራኤልን ህዝብ ያሳርፋል። ዋው ያማረ ህፃን መሆኑን አይታ በእምነት ሶስት ወር ሸሸገችው። መሸግ ባልቻለች ጊዜ በውሃ ላይ በቅርጫት ለቀለቀችና ለቀቀችው። በጣም የምትገርመኝ እህቱ ማርያም ከጠጎና ትከታተል ነበር። የወለደች አለች፣ ፕሮቴክሽት የምታደረግ ደግሞ አለች። ሴቶች እኮ ዳይናሚክ ናቸው። የሚሆንበትን ታያለች። አረው ሸዋሻዋር ልውሰድ ወንዝ እግዚአብሔር እሷንም መጠቀም ፈልጓል። ማንንም መጠቀም ይችላል። የእስራኤል ዘንድ ነገዷን ብቻለ ግብፃዊቱ ሴቷንም እግዚአብሔር ተጠቀመ ከውሃ እንድታነሳው ሙሴ ማለት ከውሃ አንስቼዋለሁና ስሙን ሙሴ አለችው፣ ነው የሚለው። አሳደገችው። የሚገርም ነው፣ ያሳደገችው ደግሞ በሚገርም ሁኔታ እየተከፈላት እናቲቱ ናት። ለዚህ ነው መጽሐፍ ቅዱስ እብራ ላይ ሲናገር ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት ምን አለ እምቢ። ሙሴ ከየት አውቀው ነው ይሄንን ያመጣው? እናቲቱ ሞልታው ቤቷን ምሰራ ማለት ልጆቿን ምሰራ ናት። መሪ የምታወጣ ናት። አንተ ትሏለች። ጡስ ስታጠባው ወተት ብቻ አይደለም፣ የቃሉንም ወተት ትሰጠዋለች። እብራዊ ነ አሜን። ኪዳን ያለህነ አሜን። አንድ ቀን እግዚአብሔር በአንተ ትውልድን ያሳርፋል። ማቹሪቲ ሌቭል ላይ ሲመጣ የገባው እውነት ተገለጠ። ሰው የተሞላውን ነው የሚኖረው። አንድ ቀን አሻፈረኛል። ግብጻዊ አይደለው ኬት አገኘው ከእናቲ ሴት ትሰራለች ቤቷን፣ ልጅን ትሰራለች፣ ሰራዊትን ትሰራለች። በጣም ሶስተኛ የሚገርሙኝ ደሞ ማይ ጋድ አሜዚንጋ ነው ራሄልና ሊያ እህትማማች ናቸው። የላባ ልጆች ናቸው። የአንድ ሰው ባል ሚስቶች ናቸው። ያዕቆብ ይባላል ያዕቆብ ታውቃላችሁ። በእስራኤል ታሪክ ውስጥ ከአንድ ቤተሰብነት ወደ አስራ ሁለት ነገድነት እግዚአብሔር እንዲቀየር ኪዳን የሰጠው ሰው ነው። ተዚ ላቸዋል። አብርሃምን ጠራ። አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። እስከዚህ ጊዜ ድረስ ያዕቆብ አስራ ሁለት ልጆች እስኪወልድ ድረስ የእስራኤል ጽንሳ ሐሳብ የኔሽንነት ጽንሳ ሀሳብ እስኪመጣ ድረስ እግዚአብሔር በየቤተሰቡ ነበር ኪዳን ያቆመው። የቤተሰብ መሰውያ ነበረ። አብርሃም በቤተሰቡ ይሰዋል ነው። ይስሐቅ በቤተሰቡ ይሰዋል። ያዕቆብም እንደዛ ነበር። ልክ ግን ስም እስራኤል ነው የሚባለው አለው። አስራ ሁለት ልጆች ወለዱ። ዳን፣ ይሁዳ፣ ሮቤል የበኩር ልጅ። ጃይንት ጃይንት የሆኑ ኔሽን ከዚህ ሰውዬ ወጣ። መጽሐፈ ሩት ላይ በጣም ልቤን የሚነካ ቃል አለ። ምዕራፍ አንድ ላይ ታሪኩም ሙሉ አንብቡት። ሩት የምትባለው ሴት ወደዚህ ወደ ቦኤዝ ቤት ስትገባ የአካባቢው ሽማግሌዎች ተሰበሰቡና ሚስቱን መረቁለት። ልብ ብላችሁ ስሙኝ። የመረቁለት ምርቃት አሁን የምነግራችሁን ምርቃት ነው። ዛሬ ወደ ቤት የምትገባ ውቺ ሞአባዩት ሴት መጻተኛ የነበረች ታግሳ ግን የወረሰች ዋው ምትገር ምን ስደተኛ የነበረች ተስፋ የቆረጠች ባሏ የሞተ መበለት የነበረች የእግዚአብሔር ኪዳን ግን የገባት ጨካኝ የሆነች ሴት ህዝብሽ፣ ህዝቤ ሀገርሽ፣ ሀገሬ አለች። እግዚአብሔርን ፈጽማ የተከተለች ቤቷን የምትሰራ ሴት ጨካኝ ሴት ናት። ታጋሽ ሴት ናት። ቦዔዝ ወደ ቤቱ ይዟት ሲገባ በከተማ ያሉ ሽማግሌዎች መረቁት ይላል። ምን ብለው ነው የመረቁት? በከተማው በር በር ያሉ ምዕራፍ አራት ቁጥር አስራ አንድ ላይ በአደባባዩ የነበሩ ህዝብ ሁሉ ሽማግሌዎቹ እኛ ምስክሮች ነን። እግዚአብሔር ይች ወደ ቤት የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሄልና እንደ ሊያ ያድርጋት። ዋው የእስራኤልን ቤት የሰሩት አብርሃም፣ ይስሐቅ፣ ያዕቆብ አይደሉ እንዴ? ባይብል ሲነግረን የእስራኤልን ቤት የሰሩት እነዚህ ሁለቱ ናቸው። ማን ራሄልና ሊያ። አይነ ልም ነበረች ይላል ሊያ ኢቨን በያዕቆብ የተጠላች ነበረች። በርከት ያሉ ልጆችን ያዋጣችው እሷ ናት። የእስራኤልን ቤት የሰሩ ራሄልና ሊያ ናቸው። ለካ ሴት ልጅ ከተነሳች ቤትን መስራት ትችላለች፣ ሀገርን መስራት ትችላለች፣ ቤተ ክርስቲያንን መስራት ትችላለች። ኖቶልኒ ትዳር ብቻ፣ አጠቃላይ ህይወት ብለን የምንተረጉመው ነገር ሁሉ ሴት ልጅ ከተነሳች መስራት ትችላለች። ቶሎ ብዬ ተግዳሮቶች አሉ ወይ ይህንን እንዳናደርግ የሴቶች የእናንተ ተግዳሮት ምንድን ነው? እሱን ሳልናገር መፍትሄ ሳላደርግ አልሄድም። እነ ዲቦራን ባነሳ እነ ሩትን ባነሳ ምሳሌ ሰላሳ አንድ ላይ ያለችዋን በኋላ አነሳለሁ። በጣም ብዙ ናቸው። አንዳንዶች ጦርነት ድል አድርገዋል። እነ ዲቦራ ዲቦራ ማለት የስሟ ትርጉም ንብ ማለት ነው። እንደ ንብ ታታሪ የሆነች እነዚህ ሁሉ ቤታቸውን ሰርተዋል። አዲስ ኪዳን ላይ ከመጣን እነ መግደላዊት ማርያም የክርስቶስ ኢየሱስ እናት ማርያም፣ እነ ሊዲያ ታሪክ የሰሩ እነ ጵርስቅላ እና አቂላ ሃሌሉያ። ባሏን እንኳን በሚገርም ሁኔታ በሚገርም ሁኔታ ወደ እውነት የመራች የኤፌሶን ቤተ ክርስቲያን እንዲመሰረት ምክንያት የሆነች ጵርስቅላ። መጽሐፍ ቅዱስ ስታጠኑ ብዙ ጊዜ ወንድን ነው ከፊት የሚያስቀምጠው፣ ጵርስቅላና አቂላ ነው ግን የሚባለው። ሴቲቱን ከፊት አመጣት የምትገርምናት። እንደነዚህ አይነት ጃይንት ሴቶች አሉ። ዛሬም አንቺ ደግሞ አለሽ። ኦኬ። እንደዚህ እንዳንሆን ቤታችንን እንዳንሰራ ሴቶችን የሚዋጋ እናንተን ሴቶች የሚዋጋ የሚገዳደር ሶስት ነገር ቶሎ ብዬ ልንገራችሁ ዋና ዋና የሴቶች ተግዳሮት የመጀመሪያ ራስን አለመቀበል ነው ራስን በጣም ብዙ ጊዜ እህቶችን የሚዋጋ ከጅኒ በላይ በእውነት ነው የምላችሁ እኛ አሁን መንፈስ እናስወጣ ብዙ ጊዜ ከእህቶች ነው የሚወጣው ዛሬ እህቶች ስላላችሁ እንነጋገር አይደል ለምን እንደሚገባ እነግራችኋለሁ ለምንድን ነው ኦፕን ዶር ሁሌ ክፍት ስለሆነ ሴቶች ጋር

በማይንድ ሀሳብ በመወርወር ብዙ ጊዜ ፕሮሰስ ያደርጋል። ብዙ ጊዜ ሴቶች ራሳችሁን አትቀበሉ፣ የተፈጠራችሁበትን ማንነት። ከዚህ የተነሳ ሰውን መሆን ጓደኛን መሆን ወይም ታዋቂ ሰውን መሆን ወይም ደግሞ ድምድም አድርጎ አልችልም፣ እኔ ለዚህ አልበቃም ብለሽ እንድትቀመጪ ነው ሰይጣን የሚያደርገው። ዛሬ አንዲት ሴት አይኗ ከተከፈተ እኔ ላይ የእግዚአብሔር አጀንዳ አለ እኔን በእኔነቴ ይቀበለዋለሁ። እኔን በመልኬ፣ እኔን በቁመቴ፣ እኔን በአንድርስታንዲንጌ፣ እኔን በቤቴ። አንዳንዱ ስለ ቤቱ እራሱ ይጨነቃል። ራስሽን በአንቺነትሽ ተቀበይ። ጳውሎስ በእኔ ሁኔታ ልጁን ሊገልጥ በወደደ ጊዜ እንደነ ጴጥሮስ አደለም፣ እንደ ጳውሎስ። አንቺን እንደ አንቺነትሽ እግዚአብሔር ሊገለጥብሽ፣ ሊሰራብሽ ይፈልጋል። ከድጋ ከስጋና ከደም ጋር አልተማከርኩም። ለምን በእኔነቴ ሊጠቀምብኝ ይፈልጓል ሴጣን የሚፈራው ትውልድ የሚፈራው ማንን ነው ካላችሁኝ፣ ራሷን የተቀበለች ሴት በምንም አያስቆማትም። ብር አይኖራት፣ ራሷን ከተቀበለች ሰርታ እንደምታመጣ ታውቃለች። ኮንፊደንስ በጣም ድፍረት፣ በራስ መተማመን። ኧረ ኢየሱስ ጌታ ነው። እኔ ላይ የእግዚአብሔር አጀንዳ አለ። በእኔነት እግዚአብሔር ይሰራል፣ ባለኝ ቁመት፣ ባለኝ ከለር፣ ባለኝ መልክ፣ ባለኝ ጸጉር አሁን የመጣው ሲስተም ምንድን ነው? ሴቶች ራሳችሁን በኮንፊደንስ እንዳትቀበሉ። እማይቀጠል ነገር የለም። ከዚህ የተነሳ ሰው ኮንፊደንስ እንዳይኖረው እየተደረገ ነው። እህቶች ኮንፊደንስ እንዳይኖራችሁ፣ በራስ እንዳትተማመኑ። ጥሩ ነው መዋብ፣ ጥሩ ነው ኮስሞቲክስ መጠቀም። ቤቷን የምሰራ ሴት ራሷን የምሰራ ናት። ራሷን የምሰራው ደግሞ እግዚአብሔር በሰጣትም ጭምር ነው። ምን ነው እንዳንዋብ ነው? ኖ ኖ፣ ተዋቡ፣ ግን ኮንፊደንሳችሁ እንዳይበላ በራስ መተማመን ትልቅ በረከት ነው። ሴጣን የሚሰልበው ይሄንን ነው። በራስ ማይተማመን ወይም ማትተማመን ሴት በጣም በጣም መውጣት ትቸግራለች። ማገልገል ትቸግራለች። ስለዚህ ትልቁ የሴቶች ፈተና ሴጣን ሴቶችን አታክ የሚያደርገው በእርግጥ እላቸዋለሁ፣ ራሳቸውን እንዳይቀበሉ ያደርጋል። አልችልም፣ እኔ እንዲህ ማድረግ አልችልም፣ መውጣት አልችልም። ይሄ ወልጄ አምስት ደረሱ ልጆች፣ ወይም እግዚአብሔር ይባር። ከዚህ በኋላ ግን መስራት አልችልም። ማን ያለው? እኔ ደግሞ ዛሬ እግዚአብሔርን ቃል ይዤ መጥቻለሁ። ትችያለሽ። ሁለተኛ የሴቶች ችግር፣ በጣም ከባድ ችግር ፍርሃት ይባላል። መፍትሄውን ነግሬያችሁን የምንጸልየው ፍርሃት በጣም ከአጋንንት የከፋ ጠላታችን ነው። መጽሐፍ ቅዱስ የፍርሃትን መንፈስ አልተቀበላችሁም ነው የሚለው ። ፍርሃት ኖርማል አይደለም፣ ስፒሪት ነው። ቅድም እንደነገርኳችሁ ብዙ ሰዎች በአጋንንት ፕሮሰስ የሚሆኑት የመጀመሪያ አጋንንት ከመግባቱ በፊት የሚልከው መልእክተኛ ፍርሃት ይባላል። ፍርሃት ካለ ኔክስት ዶር ሁልጊዜ ጂኒ አለ። ስለዚህ ሴቶች ብዙ ጊዜ ደግሞ የሚያጠቃቸው እፈራል፣ ሰው ፊት መቆም እፈራለሁ፣ ጸጋይ ያለ መስራት እየቻለች መናገር እፈራለሁ፣ ወጥቶ መግባት እፈራለሁ፣ መማር እፈራለሁ፣ ንግግር ማድረግ እፈራለሁ። ሊትራሊ ሰውነታቸው ሼክ የሚያደርግ ሰዎች አሉ። ግድ የለም

እኔም እንደምናገረው ተስፋ ማለት ለሰው ልጅ ሞተር ስለሆነ ሞተሩ የጠፋበት መኪና እድሜ ልኩን አይገፋም። እውነት ነው። አንዳንድ ጊዜ ተስፋ ልቆርጡ ትችላላችሁ። መጽሐፍ ቅዱስም ይናገራል። ብዙ ሐዋርያቶች ተስፋ ተቆረጠ እንድናለን የሚል ተስፋ ተቆረጠ ይላል ሐዋርያት ሥራ ስምንት ላይ ግን በዛው አልቀሩ። መኪና ሁልጊዜ እንዲገፋ አይደለም የተሰራው። አንዳንዴ ሊበላሽ ይችላል። አንዳንዴ ሲበላሽ ታስገፋለህ። ግን እድሜ ልኩ ከተገፋ ጋሪ ነው መኪና አይደለም። ህይወትን ህይወት ያደረገው ተስፋ ነው። ነገን የምናፍቀው ለምንድን ነው? ተስፋ አለን እኮ። ተስፋ የቆረጠ ሰው ገመድ የሚታየው ተስፋ ስለሌለ ነው። እህቶቼ ዛሬ አበረታታችኋለሁ ተስፋችሁ በጌታ አይለምለም። መጽሐፍ እንደዚህ ይላል ለፍጻሜሽ ተስፋ አለ ይላል እግዚአብሔር ኤርሚያስ 29 ላይ ስም እስራኤል ለፍጻሜሽ ተስፋ አለ። ሴቶች በተስፋ ከተሞሉ ማሸነፍ ይችላሉ። ተስፋ ከቆረጡስ ቤቱ በጨለማ ይሞላል ቤቷን የምትሰራዋ ሴት ምን አይነት ምልክት አላት? ምንድነው የምታደርገው? ምሳሌ ሰላሳ ልባ ምን ሴት ማን ያገኛት ይችላል? ዋጋዋ ከቀይ እንቁ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮም አይጎልባትም። እድሜዋን ሙሉ መልካም ታደርግለታለች፣ ክፉም አታደርግም። የበቅ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። እርሷ እንደ ነጋዴ መርከብ ናት። ከሩቅ አገር ምግቧን ትሰበስባለች። ገና ለሊት ሳለ ትነሳለች፣ ለቤተሰቦቿ ምግቧን፣ ለገረዶቿም ተግባራቸውን ትሰጣለች። እርሻንም ትመለከታለች፣ ትገዛለች። ከእጇም ፍሬ ወይንን ትተክላለች። ይሄ ሁሉ የሥራ ውጤት ነው። ወገቧን በኃይል ትታጠቃለች፣ ክንዷንም ታበረታለች። ንግዷ መልካም እንደሆነ ትመለከታለች፣ ትገመግማለች። መብራቷ በሌሊት አይጠፋም። እጇን ወደ አመልመሎ ትዘረጋለች፣ ጣቶቿም እንዝርትን ይይዛሉ። እጇን ወደ ድሃ ትዘረጋለች፣ ወደ ችግረኛም እጇን ትሰዳለች። ለቤተሰቦቿ ሰዎች ከበረዶና ከብርድ የተነሳ አትፈራም። የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸው። ለራሷ ግብረ መርፌ ስጋጃ ትሰራለች። ጥሩ በፍታና ቀይ ግምጃ ትሰራለች። ባሏ በሀገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በበር የታወቀ ይሆናል። የዛች ሴትዮ ባል ይባላል። የበፍታ ቀሚስ እየሰራች ትሸጣለች። ለነጋዴዎች ድግ ትሰጣለች። ብርታትና ከብሬታ ልብሷ ነው። በኋላ ዘመን ትስቃለች። አፏን በጥበብ ትከፍታለች። የርኅራሄም ህግ በምላሷ አለ። ምላሷ በርኅራሄ ነው። እጨደው ቀጥለው ከፍ ዝቅ አርጋ ሞልጨው አትልም የርኅራይ ሕግ ምላሷ ላይ አለ። የቤቷ ሰዎች አካሄድ በደና ትመለከታለች። የሀኬት እንጀራ አትበላም። ልጆቿ ይነሳሉ፣ ምስጋናዋን ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ከእጇ ፍሬ ስጧት ስራዎቿን በሸንጎ ያመስግኗት። እቺ የምሳሌ ሠላሳ አንዷ ሴት በሌሊት ትነሳለች። ለባሏ ክብር ናት። በገዛ እጆቿ ትሰራለች። መጥቶ ሰው እስኪሰራላት አትጠብቅም። የምትሰራው ለባሏም፣ ለራሷም፣ ለምታስተዳድራቸው፣ ለአካባቢ፣ ለድሆች ሁሉ እጇ የሚዘረጋ ነው። እቺ ሴት ናት። እንግዲህ ከዚህ ትምህርት ውጤት በኋላ የምንጠብቀው የምሳሌ ሠላሳ አንዷን ሴት ናት ከቀይ እንቁ ይልቅ ዋጋዋ ቫሊዩ ያለው ከዳይመንድ በላይ የምትናገረው የሚያንስ ቃል የሆነ በእሷ ምክንያት ባሏ በየከተማው እሳቸው ተብሎ የሚመሰገን ይሆናል። ምክንያቱም ታከብረዋለች። ሉቃስ 1 34 ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልልሻል። ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። የተነገራት ነገር ትልቅ ነው አይደል? ትወልጃለሽ የሚል ነው። ሴቲቱ አንድ ጥያቄ ነው የጠየቀችው፣ እንዴት። ዛሬ በጣም ብዙ ነገር ተናግሬ ያለው እንዲምትሰራ፣ እንዲምታደርግ፣ እንዲምትበረታ፣ ማትፈራ። ይህን ሁሉ እንዴት ሆነዋለሁ ካልሽ አንድ ነገር ነው ዛሬ ምንጋብዘው። ማርያም ትልልቅ ነገር ሰምታለች። ከአንቺ የሚወለደው አዳኝ ይባላል። ግራ ገባት? ወንድ ስለማላውቅ ይህ እንዴት እና በምን ሊሆን ይችላል መልአኩ አንድ ነገር የመለሰላት፣ የጌታ መንፈስ ባንቺ ላይ ይመጣል። እህቶች እኛ የአዲስ ኪዳን አማኝ ነን። ስልጠና ጥሩ ነው። ኤምፓወርመንት ጥሩ ነው። እነዚህን ሁሉ የተናገርናቸውን ግን አካል የሚያለብሰው የጌታ መንፈስ ባንቺ ላይ ይመጣል። እንዴት አልሽ? ይህን ሁሉ እንዴት ሆናለሁ? እድሜ ሄዷል፣ ዘመኔ ይሄዷል፣ ከዚህ በኋላ ማስተካከል እንዴት እችላለሁ የምትሉ መንፈስ ቅዱስ በእናንተ ላይ ይመጣል። አርሊ ኖ፣ በቃ መጀመሪያ ማስተካከል ነበረብኝ፣ አሁን ሌት ነኝ የምትሉ ኖ ኖ ኖ ኖ፣ መንፈስ ቅዱስ ይረዳችኋል፣ ኃይሉን ይሰጣችኋል። ራሳችሁን ተቀበሉ፣ አትፍሩ። ሰዎች ለሰጧችሁ ስም ደንታ ቢሶቹ ነው። ራስሽን ስትቀበይ የሰማይ ባንቺ ላይ ኃይሉን ያመጣል።